መንግስት በፋኖ ታጣቂዎች ላይ ያነጣጠረ አደገኛ የተባለ በድሮን የታገዘ ጥቃት ሰንዝሯል። በጥቃቱ የታጣቂ ኃይሉ ቁልፍ የተባሉ አመራሮች መገደላቸው የተረጋገጠ ሲሆን ጥቃቱ የበቀል እርምጃ ነው ተብሏል። በዝርዝር ይተነተናል። ህወሓትና በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ ወደ ጦርነት ሊያመሩ ነው ተብሏል። ህወሓት አደገኛ የተባለ መግለጫ ዛሬ አውጥተዋል። በቆይታችን ትሰሙታላችሁ። የኢትዮጵያ አየር መንገድ ከሁለት ሺህ በላይ አባወራዎችን ከመኖሪያ ቀያቸው እንደሚያነሳ ተዘግቧል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሠረተ ሙያዊ ስነምግባርን ምግባርን በማክበር ሚዛናዊና ተአማኒ ትኩስ የሆኑ መረጃዎችን የሚያደርሳችው የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ አክብሮት እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ የአየር ማረፊያ ከ2000 በላይ አባወራዎች እንደሚነሱ ተሰማ። የአየር መንገዱ ዋና ሥራ አስፈጻሚ አቶ መስፍን ጣሰው የኢትዮጵያ አየር መንገድ ለሚያነሳቸው 2500 አባወራዎች መኖሪያ ቤቶችን እንደሚገነባና በሚቀጥለው ዓመት ኅዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ተነግሯል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖሪያቸው እንደሚዘዋወሩ አስታውቋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡ ገልጸዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከአራት ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካ ቀዳሚ የሆነ አውሮፕላን ማረፊያ እንደሚሆን ገልጸዋል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በዓመት 110 ሚሊዮን መንገደኞችን የሚያስተናግድ እንደሆነ ዋና ሥራ አስፈጻሚው ገልጸዋል። በሁለት ምዕራፍ ነው ግንባታው የሚከና ወነው ነው። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን የሚያስተናግደው የሚገነባ ሲሆን በሁለተኛው ምዕራፍ ደግሞ 50 ሚሊዮን ተጓዦችን የሚያስተናግደው ምዕራፍ ይገነባል ብለዋል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን የዘመን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃልም ነው ያሉት። የፕሪቶሪያ ስምምነት ከተፈረመ ሁለት ዓመት ተኩል ሆኖታል። ነገር ግን የትግራይ ሕዝብ ህወሃትና ሰላም ወዳዱ ዓለም አቀፉ ማኅበረሰብ የጠበቁ ስምምነት በትግራይ ሕዝብ ላይ የታወጀው የዘር ማጥፋት ወንጀል መልኩን ቀይሮ የወገኖቻችንን ሞትና ስቃይ ሰቆቃ እንደቀጠለ ነው ብለዋል። ህወሃት ዛሬ ባወጣው መግለጫ የትግራይ ሉዓላዊ መሬት በወራሪ ኃይል ስር ነው። በወራሪዎች ስር የሚኖሩ ወገኖቻችን ነፃ አልወጡም ያለው መግለጫው፣ የተፈናቀሉ ወገኖ ቻችን ወደ ቀያቸው ሊመለሱ አልቻሉም። በጦርነቱ የፈራረሰውን ትግራይ መልሶ መገንባትም አልተጀመረም ብለዋል። የፖለቲካ ውይይትም አልተጀመረም። በአጠቃላይ የፕሪቶሪያ ስምምነት እስካሁን መድረስ የነበረበት ደረጃ ላይ አልደረሰም። ለዓመታት ህዝባችን ምንም አይነት ትርጉም ያለው ለውጥ አላመጣም ሲል በመግለጫው አስታውቀዋል። በወራሪዎች ስር ያሉ ወገኖቻችን እየተገደሉ እየተፈናቀሉ እየታሰሩና እየተሰቃዩ ነው ብለዋል። የጥይት ድምፅ እንዳይሰማ የተፈረመው የፕሪቶሪያ ስምምነት በወራሪ ስር ላሉ ወገኖቻችን ከወረቀት ያለፈ ሰላም አላመጣም ያለው መግለጫው፣ አሁንም ህዝባችን በማንነቱ እንዲሰቃይ፣ በቋንቋው እንዲናወጥ በወራሪዎች የተፈጸመ ነው ብለዋል። ለብሔራዊ ክብርና ማንነቱ ሲታገል የነበረው ህዝባችን አሁንም በወራሪ ኃይል ወደ ብሔራዊ ጭቆና ተመልሷል ብለዋል። በተጨማሪም የትግራይን መሬት የወረረው ኃይል የተከዜዘብ የሚባሉ የታጠቁ ወታደሮችን በየቀኑ እያስመረቀ በትግራይ ህዝብ ላይ የጦርነት ጥሩምባ እየነፋ እስካሁንም ሊቆም አልቻለም ብለዋል። ህወሀት በመግለጫው በመጠለያና በስደተኞች የሚገኙ ወገኖቻችን በቂ እርዳታ ባለማግኘታቸው ለአምስት ዓመታት በበሽታ በረሃብ እየተሰቃዩ ይገኛሉ፣ እንዲሁም እየሞቱ ነው ብለዋል። በአሁኑ ወቅት የሰብአዊ እርዳታ በመቋረጡ ቀውሱ ተባብሷል። ህዝባችን ያለበቂ እርዳታ አምስተኛ ክረምቱን በጉድጓድ ውስጥ ማሳለፍ የለበትም ሲል በመግለጫው አክሏል። የፕሪቶሪያ ስምምነት ተደራዳሪዎችና ዓለም አቀፉ ማህበረሰብ ይህን የተፈናቀሉና የስደተኛ ወገኖቻችንን ከባድ ስጋት ተገንዝቦ በአስቸኳይ እርምጃ መውሰድ አለባቸው ሲል መግለጫው ያትታል። የኢትዮጵያ መንግስት በፕሪቶሪያ ስምምነት መሠረት የትግራይን መሬት ኃይል ከኢትዮጵያ ሰራዊት ውጪ በአስቸኳይ እንዲያስወጣ እንጠይቃለን ብለዋል። የአፍሪካ ህብረት፣ ዓለም አቀፉ ማህበረሰብ በመሬት ያለውን ወቅታዊ ሁኔታ በመረዳት በተቻለ ፍጥነት የአፍሪካ ህብረት ፓናል በመጥራት የስምምነቱን አጠቃላይ አፈጻጸም ላይ ውይይት ማድረግ አለባቸው ብለዋል ህወሓት ዛሬ ባወጣው መግለጫ። የፋኖ አመራሩ መገደሉ ተዘገበ። ሻለቃ መንበሩ ጌታ የተባለው ራሱን የአማራ ፋኖ በጎጃም ብሎ የሚጠራው ታጣቂ ኃይል በመንግስት የጸጥታ ኃይል አባላት በተወሰደበት እርምጃ ከነጠባቂዎቹ መገደሉን ለመንግስት ውግንና ያላቸው የማኅበራዊ ሚዲያ አውታሮች ዘግበዋል። ሻለቃ መንበሩ ጌታ የአማራ ፋኖ በጎጃም ሁለተኛ ተረፈ ዳምጤ ክፍለ ጦር መሪ የነበረውን ጨምሮ በታጣቂዎችና ሌሎችም አመራሮች በጥቃቱ መገደላቸውን ዘግበዋል። በዚሁም አካባቢው ላይ የነበሩ ቁጥራቸው ከመቶ በላይ ታጣቂዎች ተገድለዋል ሲል ነው ዘገባው ያተተው። ራሱን የአማራ ፋኖ በጎጃም ብሎ የሚጠራው ታጣቂ ኃይል አመራሩ መገደሉን አረጋግጦ የሐዘን መግለጫ አውጥተዋል። ሻለቃ መንበሩ ጌታ የቡድኑ መብረክ ተፈራ ብርጌድ ብሎ ራሱን የሚጠራው ኃይል አዛዥ በመሆን በሞጣ በደጋዳ ሞት በጎንጅ ቆላ በቡብኝ በሰዴና ደብረ ኤልያስ ከመንግስት የጸጥታ ኃይሎች ውጊያዎችን ማድረጉን ታጣቂ ኃይሉ አስታውቋል። ታጣቂ ኃይሉ ሻለቃ መንበሩ በመራ ኦፕሬሽን በቡብኝ ድጎ ሲሆን ከ96 በላይ የመንግስት የጸጥታ ኃይል አባላትን መግደሉን ገልጿል። ታጣቂ ኃይሉ አመራር ሻለቃ መንበሩ ጌታ በዛሬ ዕለት በምስራቅ ጎጃም ዞን ሰዴ ሞጃ አካባቢ ራሱን ማጥፋቱን ነው ራሱን የአማራ ፋኖ በጎጃም ብሎ የሚጠራው ታጣቂ ኃይል ባወጣው መግለጫ ያስታወቀው በመንበሩ ጌታ የተመራው ታጣቂ ኃይል ከቀናት በፊት በምስራቅ ጎጃም ዞን በመንግስት የጸጥታ ኃይሎች ላይ ባነጣጠረ ጥቃት ብዙ ቁጥር ያላቸው የመንግስት ባለስልጣናትና የጸጥታ ኃይል አባላትን መግደሉን ከአካባቢው ነዋሪዎች ያገኘነው መረጃ ያሳያል። ነዋሪዎቹ የመንግስት ጸጥታ ኃይሎች በታጣቂ ኃይሉ ላይ ያነጣጠረ የመልሶ ማጥቃት እርምጃ እየወሰዱ እንደሚገኙ ነው የገለጹት። የጸጥታ ኃይሉ የወሰደው እርምጃ በድሮን የታገዘ እንደነበረም ነው ነዋሪዎቹ የተናገሩት። ሁለት ሕፃናት ከታገቱበት በፖሊስ ክትትል ወደ ቤተሰቦቻቸው መመለሳቸው ተዘገበ። ከኢንሴኖ ከተማ አስተዳደር ታግቶ የተወሰደ ሕፃን እስቄል አሳምነው በቢሾፍቱ ከተማ ከነሙሉ ጤንነቱ ተይዞ ወደ ቤተሰቦቹ መቀላቀሉን የምስራቅ ጉራጌ ዞን ፖሊስ መምሪያ ዋና አዛዥ ኢንስፔክተር ሙሴ ጀማል አስታውቀዋል። ሕፃን እስቄል አሳምነው ከሚኖርበት ኢንሴኖ ከተማ 02 ቀበሌ ሚያዝያ 8 ቀን 2017 ዓ ም ከረፋዶ 5 ሰዓት አካባቢ ነበር በመኖሪያ ቤቱ ታግቶ የተወሰደው። ሕፃኑን ያገተው የወላጆቹን ቤት ተከራይቶ ይኖር የነበረው አቶ ሳሙኤል ደስታ የተባለ በሐሰተኛ ስሙ ፊልሞን ሰለሞን ሲሆን ወደ ቢሾፍቱ ከተማ በመውሰድ ሕይወት ተስፋ ወደ ተባለች ተጠርጣሪ ቤት ወስዶታል። ሚያዚያ 9 ቀን 2008 ዓ ም ተይዞም በሙሉ ጤንነት ወደ ቤተሰቦቹ መቀላቀሉን ተናግሯል። የምስራቅ ጉራጌ ዞን ፖሊስ መምሪያ ከኢንሴኖ ከተማ አስተዳደርና የኦሮሚያ ክልል ፖሊስ ባደረገው ብርቱና እልህ አስጨራሽ ክትትል በጂፒኤስ በመታገዝ ሕፃኑ ሊገኝ መቻሉን ገልጿል። ተጠርጣሪው አቶ ሳሙኤል ደስታ የተሰወረና በክትትል ላይ የሚገኝ ሲሆን ተባባሪ ተጠርጣሪ ህይወት ተስፋ በቁጥጥር ስር ውላ ምርመራ እየተጣራባት እንደሚገኝም ፖሊስ ገልጿል። በተመሳሳይ ዜና በደቡብ ሶዶ ወረዳ ጎግቲ 3 ቀበሌ በሚያዝያ 27 2017 ዓ.ም ተመረተ በግምት ከቀኑ 8 ሰዓት አካባቢ ማቲያስ ደሳለኝ የተባለ የ8 ዓመት ታዳጊ በተጠርጣሪ አገኘው ዓለሙ መታገቱን አስታውቋል። ፖሊስ በዚሁ ቀበሌ በገበሬነት ተቀጥሮ ለሶስት ቀናት ያክል ከቆየ በኋላ ታዳጊውን በማገት ወደ ኦሮሚያ ክልል ልዩ ቦታ ጫንዱ ወደ ተባለ አካባቢ ከሸሸገው በኋላ የምስራቅ ጉራጌ ዞን ፖሊስ እና የኦሮሚያ ክልል ፖሊስ ባደረጉት ብርቱና እልህ አስጨራሽ ክትትል በሚያዝያ 3 2017 ዓ ም ታዳጊው ከተሸሸገበት የግለሰቦች መኖሪያ ቤት ሊገኝ ችሏል። ተጠርጣሪው ለጊዜው የተሰወረ ሲሆን አሁን ላይ በክትትል ላይ ይገኛል። በዋናነት ታዳጊውን በማሳገት የተጠረጠረው መስፍን ፈቃደ በቁጥጥር ስር ውሎ ምርመራው እየተጣራበት እንደሚገኝ ፖሊስ ገልጿል። ተጠርጣሪዎቹ ድርጊቱን እየፈጸሙ ያሉት አግተው ከቤተሰቦች ብር ለመቀበል ስለሆነ ሕብረተሰቡ ሲያከራይም ሆነ ለማንኛውም ስራ ሰራተኛ ሲቀጥር አስፈላጊውን የአከራይ ተከራይ ውል በመፈጸም አስተማማኝ ተያዥ እንዲያቀርቡ በማድረግ ራሱን ከአደጋ እንዲከላከል ተጠይቋል። ይህ ጥበብ ሚዲያ ነው። የዛሬው የመረጃ ሰዓታችን በዚህ አብቅቷል። ከእኛ ጋር ስለነበራችሁ መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሰብስክራይብ በማድረግ የዶል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እየጋበዝን ተሰናበትን። ሰላም።